የቴሌግራም ሚስጥራችሁ ሳይዘረገፍ አሁኑኑ ይህንን ቪዲዮ በማየት ማስተካከል ትችላላችሁ። ከዚህ በኋላ በዚህ ቻናል ፕሪሚየም ቪዲዮ እለቅላችኋለሁ በክፍያ የምታገኙትን ቪዲዮ በዚህ ቻናል በነጻ ስለምለቅላችሁ ይህን ቻናል ሰብስክራይብ እንዲሁም ቪዲዮ ላይክ በማድረግ ጀምሩ። እሺ ተመልካቾቻችን እንደምትመለከቱት አሁን ወደ ቪዲዮችን አልፈናል ማለት ነው። አሁን ቀጥታ ምንድነው ማድረግ ያለብን? አሁን ቀጥታ ወደ ቴሌግራም አፕሊኬሽናችን እንሄዳለን ማለት ነው። ከዛም ወደ ቴሌግራም አፕሊኬሽናችን ከሄድ ነው በኋላ እንደምትመለከቱት እንግዲህ ኦል ፐርሰናል ፕራይቬት የሚል አለ። ይሄ ይህ ሁሉ እንደምትመለከቱት እኔ የዋረሁበት ነው ማለት ነው። አሁን እንደምትመለከቱት እንግዲህ ይህ ሁሉን ይዋራው በቻናሎች የተለያዩ ስሞች አሉ ማለት ነው። ስለዚህ አሁን ለምሳሌ ያክል አንዱን ፎቶ እገባለታለሁ እንደምትመለከቱት እንግዲህ ከዚህ ጋር ተጽፎ ያለው ማለት ነው። ይህን የተጻፍኩትን ቪዲዮ እንኳን ልኮልይ ከሆነ እንዲሁም ደግሞ ፎቶ ልኮልይ ከሆነ ከዚህ ድሌት ባደርገው እንኳን ሙሉ ለሙሉ ድሌት መሆን አይችልም። ምክንያቱ ምን እንደሆነ የማሳያችሁ ይሆናል ማለት ነው። ጉዳችሁ ሊፈላ ነው ያልኩበት ምክንያት አሁኑኑ እንዴት አድርጋችሁ ማስተካከል እንደምትችሉ በዛሬው ቪዲዮ የምንመለከተው ይሆናል ማለት ነው። ስለዚህ ምንድነው ማድረግ ያለባችሁ ወደ በኋላ ትመለሳላችሁ፣ ከዛም ከላይ በኩል እንደምትመለከቱት ከዚህ ቦታ ማለት ነው። ከለር የቀበውባት እሷ ሶስት ሰረዝ ሰረዞችን አንዴ ትነካላችሁ ማለት ነው። ከነካችሁ በኋላ እንደምትመለከቱት ሴቲንግ የምትላለች እሷ ሴቲንግ የምትለውን አንዴ ትጫናላችሁ ማለት ነው። ከዛም እንደምትመለከቱት ወደታች ዝቅ በምታደርጉበት ሰዓት ዳታ ኤንድ ስቶሬጅ የምትላለች ዳታ ኤንድ ስቶሬጅ የምትለውን አንዴ ታብ ታረጋላችሁ ማለት ነው። ዳታ ኤንድ ስቶሬጅ የምትለውን እንደምትመለከቷት ስትከፍቷት በዚህ አይነት መንገድ ያመጣላችኋል ማለት ነው። አሁን ቀጥታ እንግዲህ ምን የሚለው ነው የምንጨነው ማለት ነው። ስቶሬጅ ዩዘጅ የሚላል ስቶሬጅ ዩጅ የሚለውን አንዴ ታብ አድርገን እንከፍተዋለን። ስቶሬጅ ዩዘጅ የሚለውን ስለዚህ አንዴ ታብ አድርገን ስንከፍተው፣ እንደምትመለከቱት በሚገርም ሁኔታ ወደ ታች ዝቅ ስታረጉት እስከ ዛሬ የዋሯችኋቸው ሰዎች ታገኛላችሁ ማለት ነው። እንግዲህ ምንድን ነው የተለላካችሁት ፎቶ፣ እንዲሁም ቻናል የተጠቀማችሁት ካለ በዚህ መልኩ ተደርድሮ ይመጣላችኋል። ምንም እንኳን ድሌት ብታረጉት እዚህ ቦታ ላይ የምገብታችሁ መመለስም ትችላላችሁ። ድሌት ያደረጋችኋቸውን ነገር በሙሉ እዚህ ቦታ ላይ ታገኛላችሁ። እንዲሁም የጠፋባችሁ ፎቶ በቴሌግራም ካለ ሙሉ ለሙሉ እዚህ ቦታ ታገኛላችሁ ማለት ነው። ቻት የሚለውን ስንመለከትት እንግዲህ የተጠቀማችኋቸውን ቻናሎች እና የሰዎችን ፕሮፋይል ያመጣላችኋል ማለት ነው። ሁለተኛ ደረጃ ደግሞ የምንመለከተው ሚዲያ ሲሆን ሚዲያ ላይ ደግሞ የተላላካችኋቸው ቪዲዮ እንደውም፣ እንዲሁም ፎቶ ታገኛላችሁ ማለት ነው። እንደምትመለከተው አሁን ሚዲያን ስነከው የተለላኳቸው ፎቶዎች በዚህ አይነት መንገድ ይወጣሉ። ቪዲዮም ካለ በተመሳሳይ ይህ ነገር እንግዲህ እዚህ ቦታ ላይ ምንም እንኳን ድሌት ብታረጉት ያንን ሰው የተጻፋችሁትን ሙሉ ለሙሉ ፎቶ ብታጸፉት እንኳን እዚህ ቦታ ላይ እየገባችሁ መመልከት ትችላላችሁ። ሙሉ ለሙሉ መጥፋት ስለማይችል አሁን እንግዲህ እዚህ ቦታ ላይ የነበረው ሙሉ ለሙሉ እንዴት አድርጌ ማጥፋት እችላለሁ የምትሉ ከሆነ ወደታች ታች ከፍ ካረጉና እንደምትመለከቱት ክሊር ቸች ይላል። ይህን ያከበብኩበት ማለት ነው ክሊር ቻች የምትለውን ለምትመለከቱት፣ የእኔ ሀምሳ ነጥብ አምስት ሜጋ ባይት ይዞብኛል። ይህ ቦታ እንግዲህ ሀምሳ ነጥብ አምስት ሜጋ ባይት ይዞብኛል። የእኔ በጣም ትንሽ የምትባለው ናት። ምክንያቱም ምንድን ነው በየጊዜው እየገባው ክሊር ስለማደርገው ነው ማለት ነው። የእናንተ በእርግጠኝነት ከሁለት ጂቢ በላይ ይህ ቦታ ይዞባችኋል። ይህ እንግዲህ ለስቶሬጃችሁ በጣም አደገኛ ነው። ይህም ስላችሁ ምንድነው ምንም ነገር ሳትጠቀሙበት በውስጥ ፕራይቬቱ የሆንና ቪዲዮም ፎቶም ፕራይቱ ነ ይቀመጥ እና እዚህ ቦታ ላይ እንግዲህ ዳታ ይይዝባችኋል ማለት ነው። ይህም ስላችሁ ምንድን ነው ስቶሬጃችሁም በከፍተኛ ሁኔታ ያጨናንቅባችኋል ማለት ነው። ሚዲያ ላይ ገብታችሁ የምትፈልጉት ቪዲዮ እንዲሁም ፎቶ ከሆነ እንዲሁም ደግሞ ሙሉ ለሙሉ ማጥፋት ከፈለጋችሁ ክሊየር ቻች የምትለውን ትነካላችሁ። እንደምትመለከቱት አሁን እንግዲኔ ክሊየር ቻች የምትለውን ትነካ ክሊየር ላድርገው ወይ ብሎ በቀይ የተጻፈ ያመጣልኛል ማለት ነው። እሷን በቀጥታ ክሌር ካረኩት 50 ሜጋባይት አተርፋለሁ ማለት ነው። ለእናንተ ደግሞ 2.5 ጂቢ እንዲሁም ደግሞ ከዛም በላይ ምክንያቱም እዚህ ቦታ እየገባችሁ ክሌር ካላረጋችሁ ማለት ነው። በነገራችን ላይ ግን ክሌር ቻርጅ ከምታረጉባቸው ነገሮች እንግዲህ ሙሉ ለሙሉ ስለሚያጠፋባችሁ የምትፈልጉት ፎቶ፣ ቪዲዮ እንዲሁም አውዲዮ ካለ ሚዲያ ላይ እየገባችሁ ቀጥታ ወደ ስቶሬጃችሁ ዳውንሎድ ካረጋችሁት በኋላ ክሪ ቻርጅ ብታረጉት ይመረጣል ማለት ነው። በሁለተኛ ደረጃ ደግሞ የምንመለከተው እንደምትመለከቱት ወደ ላይ ከፍ በምናደርግበት ሰዓት ዌን ዩዚንግ ሞባይል ዳታ ይላል። እንደምትመለከቱት የመጀመሪያውን ደግሞ ይሄን ማለት ነው ከአንድ ሜጋባይት እስከ አስር ሜጋባይት ያሉ ፋይሎችን እናንተ ቀጥታ ቴሌግራም ላይ ከገባችሁ ቻናሎች ሊሆኑ ይችላሉ። እንዲሁም የተላከላችሁ ነገር እናንተ ሳትፈልጉ በራሱ ዳውንሎድ ያድርገው ወይ ነው የሚላችሁ። ስለዚህ እናንተ ሳትፈልጉ ዳውንሎድ እንዳይሆንባችሁ የምትፈልጉ ከሆነ እነዚህችን የመጀመሪያውን ኦፍ ታረጋላችሁ ማለት ነው። ሁለተኛ ደግሞ ዋይፋይ ኮኔክት ከሆነ ፎቶና ቪዲዮ ከ15 ሜጋባይት በላይ፣ ከ3 እስከ 15 ሜጋባይት ከሆነ በራሱ ዳውንሎድ ላድርገው ወይ ዋይፋይ ኮኔክት እንደሆነ ነው የሚል። ይህንን ነገር አሁንም ኦፍ ታረጋላችሁ። ይህን ሶስቱን ነገር ኦፍ ኦፍ ታረጋላችሁ ማለት ነው። ከዛም ወደታች ዝቅ በምታረጉበት ሰዓት ፕራይቬት ቻትና ግሩፕ ቻት ቻናል የሚላለ ይህም ለእናንተ የሚጠቅማችሁ ነገር ስላልሆነ ሶስቱንም ነገር ኦፍ ታረጋላችሁ። ከዛ እንደምትመለከቱት እንግዲህ ስትሪሚንግ የሚላለ ስትሪሚንግ የሚላችሁ ነገር ምንድን ነው? ቀጥታ የሆነ ቻናል ላይ ገብታችሁ ያንን ቪዲዮ ዳውንሎድ ካላረጋችሁት በስተቀር ማየት አትችሉም ማለት ነው። ይህን ነገር ኦን ካላረጋችሁት አሁን እንደምትመለከቱት እኔ ኦን አድርጌዋለሁ ማለት ነው። እናንተ እንግዲህ የተለያዩ ቪዲዮዎችን በምታዩበት ሰዓት ወደ ኪዊ ኪዊ ፕሌየር እንዲሁም ወደ ፕሌይት ሼር ካላረጋችሁት በስተቀር አውቶማቲካሊ ቴሌግራም ላይ ከፍቼ ቪዲዮ አላሳያችሁም እያለ የሚያስቸግራችሁ ከሆነ ስትሪም ቪዲዮ ኤንድ አውዲዮ ፋይል የምትለውን ይችን ኦን ታረጋላችሁ ማለት ነው። አሁን ደግሞ ወደ በኋላ እንመለስና አሁንም አንዴ ወደ በኋላ እንመለሳለን። ሶስት መስመር መስመሮችን እንነካና ተመልሼ እገባለሁ ማለት ነው። እንደምትመለከቱት ፕራይቬሲ ኤንድ ሲኩሪቲ የሚል አለ። ፕራይቬሲ ኤንድ ሲኩሪቲ ይቺ የቁልፍ ምልክት ያለባት ማለት ነው። እሷን አንዴ ታብ አድርጋችሁ ትከፍታላችሁ። እሱን ከከፈታችሁ በኋላ እንደምትመለከቱት እንግዲህ ቱ ስቴፕ ቬሪፊኬሽን የሚለውን ይህንን ማለት ነው ኦን ማድረግ አለባችሁ። በስልክ ቁጥራችሁ ቬሪፋይ እንድታደረጉ ሀክ እንዳይደረግባችሁ ማለት ነው። ከዛ ወደታች ዝቅ ካረጋችሁ በኋላ እንደምትመለከቱት እንደምትመለከቱት እንግዲህ ወደታች ዝቅ ካረጋችሁ በኋላ ድሌት ማይ አካውንት ምትላለች ይቺ እንግዲህ ወሳኝ ቁልፍ ነገር ናት። ድሌት ማይ አካውንት የሚለው ነገር ምንድን ነው እንግዲህ እናንተ እንግዲህ ቴሌግራማችሁ አውቶማቲካሊ ሊጠፋባችሁ ይችላል ማለት ነው። ይሄ እንግዲህ እንደምትመለከቱት እንግዲህ እሱን አንዴ በምንጫንበት ሰዓት ዋን መንዝ እስከ ዋን መንዝ እስከ 24 መንዝ ድረስ አለ። እንደምትመለከቱት እንግዲህ ዋን መንዝ ከሆነ የእናንተ አንድ ወር ሙሉ ቴሌግራማችሁ ላይ የማትገቡ ከሆነ አውቶማቲካሊ ቴሌግራም አካውንታችሁ ድሌት ይሆናል ማለት ነው። ይህ ድሌት ከሆነ እንግዲህ የተለያዩ ጆይን ያረጋችኋቸው ቻናሎች ሊኖሩ ይችላሉ፣ እንዲሁም ደግሞ የተጻፋችኋቸው ስልክ ቁጥሮች ሙሉ ለሙሉ ይጠፋባችኋል ማለት ነው። ስለዚህ ድሌት ማይ አካውንት የሚለው ላይ ከገባችሁ በኋላ እናንተ ማድረግ ያለባችሁ ምንድን ነው፣ ሀያ አራት መንዝ ላይ ታረጋላችሁ። ሀያ አራት መንዝ ካረጋችሁ እንግዲህ ሀያ አራት ወር ሙሉ ቴሌግራም ላይ ባትገቡ እንኳን ድሌት አይሆንባችሁም ቻናላችሁ ማለት ነው። አንድ ወር ተጠቅሜ ደግሞ ራሱ አውቶማቲካሊ ድሌት ያድርገው ብላችሁ የምታስቡ ከሆነ ዋን መንዝ ታረጋላችሁ። አንድ ወር ሙሉ ቴሌግራም ላይ ካልገባችሁ አውቶማቲካሊ የእናንተ ቴሌግራም አካውንት ድሌት ይሆናል ማለት ነው። ድሌት እንዳይሆንባችሁ እና በአጋጣሚ ምክንያት ቴሌግራም ላይ ባትገቡ ቴሌግራማችሁ እንዳይጠፋ ከፈለጋችሁ እንግዲህ ሀአራት መንዝ ላይ አድርጋችሁ መጠቀም ትችላላችሁ ማለት ነው። የኬኬ ዩቲዩብ ቻናል ቤተሰቦቼ ይህን የመሰለ ፕሪሚየም ቪዲዮ ይጀላችሁ መጥቻለሁ ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም ይህን ቪዲዮ ላይክ አድርጉ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ መጻፍ ብቻ ነው ማለት ነው።